የታለ ነገር እንዴት ዋላችሁ? ሰላም አለይኩም ማናችሁ ሆይ ዋለን ወርቆች። እንግዲህ የታየው ወሎ ነው የመጣሁት ተዚሁ አካባቢ ነው ተዚሁ ቀየ ነው የመጣሁት። አቦ እንደው ችግር አይገጠማችሁ፣ አቦ እንደው ችግር አይገጠማችሁ። ችግርን እንደው አላህ ያንሳላችሁ። አቦ አሁን ምንድን ነው መሰላችሁ በዚህ በእኛ በአካባቢያችን እንግዲህ መቼም?

ሰውና ሰው መጋጨቱ አይቀርም፣ ግን ግጭቱን በሩቁ ማድረግ ግጭትን በሩቁ አድርጎ ሰላሙን ሰላሙን እድ የግድ የጉን ወዲህ ማምጣት ነው የሚያስፈልገው። አሁን በዚህ በአካባቢያችን ለረዥም ጊዜ የቆዩ ጎረቤቶች አሉ። አበ እመርና አበ ሰይድ ይባላሉ። አሁን እሳቸው ይው የረዥም ጊዜ ጉርብትና የረዥም ጊዜ ወዲያጅነት ነው ያላቸው። ወላሂ እንዲው በቃ በክፉም

በደጉ ም አንዲ ላይ ነው ያሳለፉ። አሁን መቼም እግርና እግርም ይጋጫል አይደለም ሰውና ሰው። ኋላ እሱን እንደው እሷ ያዘልኒ ምን ይላሉ መሰላቸው አበይ ምር አንዲት ሴት ልጅና ሁለት ወንድ ልጆች አሏቸው። አሁን እሷ ጅዳ ይልኩና እንዴው በዛ ስንት ዓመት እንዴው ተገፍግፋ ተገፍግፋ ተገፍግፋ ተገፍግፋ ጉልበቷ ተበዝብዞ ተበዝብዞ

አሰሪዎቿ እንደው ከባድ ጉዳት ያደርሱባትና ወደ ኢትዮጵያ አሁን እቤቷ ጥፍጥፍ ብላ እዚሁ ተቀምጣላችኋለች፣ አለች። አበሳይ ደግሞ እንዲው ችን አንዲ ሴት ልጅ አለቻቸው አንዱ አንዲቷን ሴት ልጇቸውን ደግሞ ይሄንኑ እየሰሙ ይሄንኑ ጉድ እየሰሙ እዛው ታልሰደድን

እዛው እንደው ሰድጄ ቆርቆሮ ቤት ታላሰራው ገንዘብ ታላስላኩ ነው ሁሉ ጊዜ ነትርኪያቸው ተሊም ጋር እንደው ፀባቸው ይሄ ነው። እንደው ይገርማችኋል። እንደው አላህ ልጆቻችን እንደው በቃቹ ይበላቸው አቦ እንደው አሚን በሉስ። አው ይሄ ሸራ አሁን ምንድ ነው? አበየ ሰይድ መሬቴን በጥሙጦ በጥሙጦ እርሻ ማረሻ አሳጣኝ እርሻ ማረሰበትን አሳጣኝ መሬቴን እየወሰዴ ነው ብለው ይሞግታል።

አበበ የመር ደሞ እኔ በየዞት ያን ያለሁት እኔ ማንንም መሬት ልነካ ቀርቶ ለሰውም እሰጣለሁ ለሰውም የተረፈ ንብረት ያለ ነው የሚሉት። አሁን ይሄንን እንግዲህ ሁሉ ጊዜ ሲጣሉም ሲታረቁ ሲታረቁም ኖረው አሁን ወንድ ልጆቻቸው አሉ አላልኳቸው፣ እሳቸው ጋር እነሱ ጋር ደረሰና ጠቡ እስተመገድ ያዲል ደርሰው እንጋደላለን ብለው ተዛዝተው

በኋላ ሀየ ተብሎ አሁን ለሽምግልና መምጣታችን እንዲያው መቼም ጠባል ጠብ አይቀርም አይደለም ግን እን በመሃል የሚገባብን ሸይጣን የሚባል ጉድ እሱን አስወግዶ ሰላምን ማምጣት ብቻ ነው። እንዲያው በቀላል ነገር እንዲያው መፍታት እንዲቻል ሆኖ ነው መቅረብ። ጠብ መቼም ለሁሉም አይቀርም። ስለዚህ አሁን

የአካባቢው ዱበርቲዎች እናቶች ተሰብስበው ይህንኑ እንዲታረቁ ዱዐ ለማድረግ መጪው የረመዳን ጦምም እንደው ከመግባቱ በፊት እንደው በመዋደድ በመከባበር ያለው ደግሞ ለሌለው እየተካፈለ እንዲሆን እንደው የተጣሉትም እንዲታረቁ ብለው ይኸው

የአካባቢያዎቹ እናቶች ዱበርቲዎች ዱዓ ለማድረግ ነው። እናንተም እንዲው ለአላህ ብላችሁ በዱዓችሁ አግዙን፣ የተጣሉት እንዲታረቁ አግዙን ነው የምንለው። እንግዲህ ታያኔም እዚች ድረስ ብዬ የምመጣባት ቦታለች። እንግዲህ እናንተም በዱዓችሁ እርዱን ታያ እርፎ መረባ

ረባእርፎ መረባረባእርፎ መረባመረባ ሀገራችን ሰላም ይሁን እርፎ መረባረባ ወንዙ ቀይዋ ማን ይሁን እርፎ መረባ የተጣሉትን ጌታ የዋርፎ መረባ በጥበቃ ሸፍናቸው እርፎ መረባ የታመሙትንም አካላት የዋርፎ መረባ በመድኃኒት ህዲ ናቸው እርፎ መረባረባ ነገረኛውን አወሻካችን እርፎ መረባረባ እዛ ያዝልንለዋ እርፎ መረባረባ ፍቅር እንጀባ

እኮ ምልህን ስማኝ መጀመሪያ፣ ግድ የለህ ለሁሉም መፍትሄ አለ። እዛው አባጋሩ ጋሩ ጋ ሂደህ የገጠመህን ነገር ትነገራለህ፣ ሁሉም መፍትሄ ያገኛል። አሁን ግን መረጋጋት ነው። ቃበል እንጂ ተው እንጂ ምን ማለት የምታከብረኝ የምትሰማኝ ከሆነ እኔ ምልህን ስማኝ። ግድ የለህም ግድ የለህም እኔ ሰማወታሉ ቤተሰቦችንም ተቆጋግን እርሶን አክብሬ እርሶን አክብሬ እንጂ አለ እሱ እያ እሱን ነው ም

እኔ ዲዮ ዲዮ አይደለም አየሁሴን አሁን መጀመሪያ እንዲሁ ማዚያን ጠብቁ። በርሻ ወቅት በሬው እንቅልጥ ማርጎ ጥሎት አሁን ተሆኖ የምትለኝ ይሄን ሰውዬ ይሄን ጉዳይ ትንቴስን ሰማውን ይኖር ነው ምንድነው አስር ጊዜ መደጋገም ታዊ አይ አየሁሴን እንዲሁ ልጅ አረብ ሀገር ተንከራታ ቀይ ጥቁር ሆና ያገዛችሁን በሬ አሁን ይሄ እንዲህ ገና ለገና እንዲሁ የደረቀ ድርቆ በእናቤ ብሎ ሰብሮ ይጣለው በማዚያ

እንግዲህ ጨርሻለሁ። አደረ ህዛ ወታ እንገናኝ አደረ አብጃለው እኔ እንደው ተሆነላችሁ እንግዲህ ፍርድ እናንተ ናችሁ መፈርዱት እኔ የምትፈረዱ ብቻ ዘንድሮ

እንግዲህ እናንተዬ እንዲያያችሁት ይሄው፣ እንግዲህ አያይ ማረን አባ ሰይድንም እንግዲህ እንዲያያችኋቸው በቃ እንዲሁ ልክ። ለምን ሁሉ ጊዜ እኮ እናንተ እንግዲህ እናቶች እናቶችንም የአካባቢውን ዱበርቲዎችንም እንዲያያችኋቸው እንዲሁ

እሱ ይታከልበትም አቦ ይታከልበትም ሊጋጀሉብን እኮ ነው። ታሆነ ሊተላለቁብን እኮ ልጆቻቸው እኮ ሊተላለቁብን ሆነ ኮ አ እናንተም እንግዲህ ያላችሁት፣ እናንተም አሁን ይሄ ነገር በሰላም እንግዲህ ጠኑም ተመግባቱ በፊት እንዲህ እንዲታረቁ እንዲስማሙልን እንግዲህ የረዥም ወዳጆችም ይሆንለባቸው እ የለባቸውም አሁን እንግዲህ

አበጋሮቹ የሚመጡበት ሰዓት ታይደርስ አይቀርም። እንግዲህ እሳቸውንም እሱ ይርዳቸው እንግዲህ። እናንተም ደግሞ ታከሉ በዱአችሁር እና አባቶች፣ እናንተም ደግሞ እንደዛው። አዎ እንግዲህ እየመጡ ነው። መቼም ጸብ አይቀርም፣ ግጭት አይቀርም፣ ሁሉ ነገር አይቀርም። ነገር ግን ደግሞ ይሄ እንዲያይሰፋ ይሄ ቡርቅቅ ብሎ ደግሞ እንደገና ደግሞ

ሸይጣን ደሞ ገብቶ ደሞ በመሃል መጋዴልን እንዲያስቀርልን ነው መሆን ያለበት። አዎ እንደዛ ነው መሆን ያለበት። እንግዲህ የመጡ ነው። እኔም ወደዛውን እናንተም በዱዓችሁ እርዱንማ። አዎ

እንደምን ውላችኋል? እሰይ እሰይ እሰይ። መቼም እንግዲህ እንደምታውቁት ዛሬ እዚህ ለምን እንደተሰየም ሁላችሁም ታውቃላችሁ። አዎ፣ በክፉም በደጉም ጊዜ ማህበረሰባችን፣ አካባቢያችን ይታወቃል። አዎ፣ ዛሬም እንግዲህ ትንሽ ቢጤ የገጠመችንና ያው መቼም ታውቃላችሁ የአቶ ሰይድና የአቶ ይመር ጉዳይ

አሁን አንድ ስንል አንድ ስንል አንድ ወር መሙላቱ ነው። አዎ እንግዲህ አንድ ወር የሞላበት ምክንያትም እኛ ቶሎ መቋጨት አቅቶን አልነበረም። ግን በባህላችን ምንድን ነው መጀመሪያ ቤተሰብ ይመክራል፣ ከዛም ጓደኛ፣ ከዛም እያለ እንግዲህ አልስማማ ካሉ ያው እኛ ጋር ይደርሳል። አሁንም እኛ ጋር ደርሷል። እናም እንግዲህ ሁለቱን በየቤታቸው ሂደን

ተቆጥተናል፣ ተናል፣ ገስጸናል። ወደ ሰላሙ፣ ወደ ምክክሩ፣ ወደ አንድነቱ እንዲመጡ ሁሉንም ተቆጥተናል። ተናል፣ ቤተሰቦቻቸውንም እንዲመክሩ እንዲቆጡ አድርገናል። እናም በሀሳባቸው ዙሪያ ከቤተሰቦቻቸው ጋር ተነጋግረው ዛሬ ሀሳባቸውን ለእኛ ለሽማግሌዎች እንዲያቀርቡ ወስነናል። እናም እስኪ ዛሬ

ከቤተሰቦቻቸው ጋር የተነጋገሩትን ሀሳባቸው ምን እንደሚመስል ይነግሩናል። እስኪ ከአቶ ሰይር ልጀምር። በል እስኪ ሀሳብህን ንገረን። አቶ ሰይር፣ እንዲያው አባቶቼ ይቅር በሉኝ። እናንተንም አንገታችሁን አስደፋሁት። እኔ እንዲያው በዚህ ቅየሱ አንድም ቀን ሰው ካልደረሰብኝ በስተቀር ሰው ላይ ደርሼ እራት ዛሬም ቢሆን እንደዚህ ባለ ነገር ስሜ ተነስቶ ከፊታችሁ ስቀር

አሁን አባቶች፣ እኔ ሌላ ምንም ነገር አልፈልግም፣ መሬት እንዲመለስልኝ ብቻ ነው የምፈልግ። አዎ ጥሩ። መቼም ይህን ያህል ሀይለ ቃል ያለው ንግግርም አያስፈልግም ነበር። እንዲሁም ምን ያሻል አያስፈልግም። እዚህ የቆም ነው መቼም ለእናንተው ጉዳይ ብለን ነው። እናም እንደው ትንሽኛም ብፈሩ መልካም ነበረ። ይሁን፣ ጦ እናየዋለን በኋላ ጉዳይ። እስኪ ደግሞ አቶ የመሪ አንተን ሀሳብ እስኪ እንስማ፣ በልተናገር

ተንከራ ታገዛችሁን የግራ በሬን ቅልጥም አልጎ በማዚያ ወቅት አስቀመጠው አይደለም። እንዲሁ ጉብዝ መቼም መንደሩ ያውቃል። አሁን ያቺ ልጅ አታሳዝናችሁም? እንደዛ ቅልጥም ብላ ቤት ተቀምጣ እኮ በሰው አታሳዝናችሁም? አይደለም ሆን ብሎ እኮ ነው። ሌላ መዋጅ የሌለኝን በሬ አንዲ በሬ ቢያይብኝ

ቅጥል ሌላውን እንደገና ነገሩን ጥምጥም አድርጎ ለእናንተ እንደገና መሬት ገፍቷላ አሁንን የእውነት ለተራበ እሸት መላ አለም እን መሬት እየቆረስኩ መንደሩ ላይ እና አሁን መሬት የምገባው መሬት ጥሩ እንግዲህ ሁለታችሁን ሰምተናል።

ይሁን መቼም፣ በአካባቢያችን እንደምታውቁት መልካሙ በጎ ሰው እንዳለ ሁሉ ደግሞ ሰውን ከሰው የሚያቀሳስርና የሚያጣል አይጠፋም። አይደለም እኛ እና ደግሞ እናንተ እንዴት ወዳጅ እንደነበራችሁ እኮ እናውቃለን። ከዚህ በፊት ለመንደራችን እኮ በችግሩን ጊዜ

በደጉም ጊዜ እኮ ፈጥናችሁ የምትደርሱት ሁለታችሁ ነበራችሁ። ተነሱ፣ ውጭ ማና ማን ነበር ነው መከታ እኮ ነበራችሁ ለአካባቢ። እውነቴን ነው፣ እዚህ ቦታ ላይ እንደዚህ ሁናችሁ ቁማችሁ እናያችኋለን ብለን አላሰብንም ነበር። ግን ምን ይደረጋል? እዚህ እንድትዳረሱ ያደረጋችሁ የሰው ወሬ ነው። አዎ፣ እዚህኛው ጋር መቶ ሌላ ያወራል፣ አንተ ጋር መቶ ሌላ ያወራል። የሁለታችሁን ወዳጅ ማይወድ

ሰው ነበረ፣ በመካከላችሁ የገባ ታውቁታላችሁ። ይሄ ወዳጅነታችሁ እንዴት እንደነበረ ታውቁታላችሁ። ግን አሁንም ጊዜው አልሄደም፣ መለስ ብላችሁ ማየት አለባችሁ ያንን ወዳጅነታችሁ። አዎ፣ ስለዚህ አሁንም ያንን አስባችሁ እኛ ፍርድ እስከምንሰጥ ጊዜ

ገለል ገለል በላችሁ ተጠብቁና ልጆቻችሁን ነው እንደዛ እንጂ ትልቅ ሰው እዚህ ተቀምጦ ምን ማለት ነው? አንተስ? ልጆቻችሁንም ለቀብ የዳረጋችሁት እናንተ ናችሁ። መቆጣት ሲገባችሁ ተው ማለት ሲገባችሁ እናንተ ሆናችሁ እንደዚህ ያደረጋችሁት።

ስለዚህ አሁን ልጆቻችሁንም መቆጣት አለባችሁ። አሁን ገለል በሉና እኛ ደግሞ ውሳኔ እንሰጣለን። ትጠራላችሁ። አርባጅን የምታሰርበት ወቅት እኮ ነው እንግዲህ። መቼም እንግዲህ እንዳያችሁት ነው አዝማሚያው።

እንዲሁ ለክፉ አይሰጥም። ደስ የሚል ይመስላል መቼም። ታአበጋር ቃልም የሚወጣ የለ። አንድም እኮ ታፋቸው ጠብ ያለውን ሳት የሚለው ሰው አይኖርም። ምክንያቱም የአበጋር ነዋ ሽማግሌዎች ይከበራለዋ። አሁ እንዲህ ነው እንግዲህ በወሎ አካባቢ አበጋር ተሰብስቦ የፈረደውን ፍርድ ማንም ውልፍትል ያደርጓቸው። እንዲህ ነው እንግዲህ፣ ይሄ ባህላችን፣ ይሄ ወጋችን ሊቀጥል ይገባል

እንዲሁ እዛም ይሄ ፍርዱ ፍርድ ቤቱም ምን ምንም ተመድረቱ በፊት አካባቢያችን ያሉ ሽማግሌዎች አበጋሮች ሰብሰብ ብለው ሲያስማሙን ነው። መጀመሪያም ነገር ተውጭ መሄድ የለበትም ባይነን፣ እንግዲህ ይሄ ባህላችን ይሄ ወጋችን ሊቀጥል ይገባል ነው የምንለው። እንግዲህ ግን እናንተስ ችግሮች ሲገጥሟችሁ ነገር እንደዚህ ሲደርስባችሁ እንዴት ነው ችግሮቻችሁን የምትፈቱበት መንገድ?

እንደገና ደግሞ ይሄስ ወጋችን፣ ይሄ ባህላችን፣ ልማዳችን እንዴት ለትውልድ እናስተላልፈው ትላላችሁ? እስቲ ተናንተ ሀሳብ ልቀበል። እስኪ ተናንተ እስቲ ሀሳብ ልቀበል። ሀሳብ እስቲ ሸዋ ሰዎች ሲጋደሉ፣ ሰዎች ሲጣሉ በድንበር አሁን እንዳየነው አለመግባባቶች ሲከሰቱ፣ እንዲሁም በተለያየ መንገድ አለመግባባቶች መግባባቶች ሲከሰቱ

ስልታዊ በሆነ አካሄድ ሀቅን በጠበቅ አካሄድ ነገ መቸም ቀብር የሚባል ጋቤና ለእዛ ውስጥ ገብቼ የሁለት ሀቆችን አጓድል እንዲያልጠየቅ በሚል አግባብ የአካባቢያችን ችግሮች ይፈታሉ። እነዚህም አሁን ያየናቸው በአካባቢያችን ያሉ ችግሮችም ስልታዊ በሆነ አግባብ፣ በሳል በሆነ አይምሮ ጥበብ በተሞላበት መልኩ ችግሮች እየተፈቱ ሄዱ በጣም መልካም ነው እላለሁ። አመሰግናለሁ።

እንዲህ አይነት ችግር ሲፈጠር በአበጋር በሽማግሌ ጉዳዩ ሲታይ፣ ከዚህ በኋላ ችግሩ እንዳይደገም ሰው ቢጋደል እንኳን ደም አድራቂ ናቸውና በአበጋር መፈታቱ የሞተ ሰው እንኳን ቢኖር ከዛ በኋላ ደግሞ እንዳይጣሉ ያደርጋልና በሽምግልና በአበጋር መታየቱ ጥሩ ነው ብለን ነው የምናስበው።

እንግዲህ አሁን እንግዲህ አበጋሮቹ ታይጨርሱ አልቀረም። እንግዲህ እነሱ ደግሞ ፍርድ ውሳኔ እጠብቃለን። እናንተ ብሉአችሁ አግዙ። የግብር ወይ አያ መልካም። እስቲ ጠጋጠጋ በሉ ገቡ። እስቲ እንግዲህ እኛም መክረን ጨርሰናል።

ግን ተያ በፊት አበይመት እንደው ተይ ቀደም የነበረውን ፍቅራችሁን ብትመልሱት ነው መልካም የሚሆን። ይህ አሁን ያላችሁበት ጠብ ተመልከቱት፣ እስኪ ከናንተ አልፎ ለልጆቻችሁ ተርፏል አይደለም እ። ደግሞ ጠብ የሸጧን ነው አይደለም እ። ስለዚህ አይበጅም።

እኛም ብንሆን ለእናንተ መልካም ይሆናል፣ ጥሩ ይሆናል የሚለውን እንደ ልጅ እንደ ልጅ አስበን እኛ አባቶቻችሁ ተይቀደም እንደምናደርገው መክረን ጨርሰናል። ስለዚህ አሁን ያላችሁበትን ንትርክ ወዲያ ትታችሁ ወደ ፍቅር፣ ወደ ሰላም፣ ወደ አንድነት

ተይቀደም ወደሚያስቀናው ፍቅራችሁ ብትመለሱ ነው የሚሻሉ። አዎ፣ አይደለም እንዴ? አዎ፣ በዚህ መንገድ እርቆን ፈተን ወደፊትም በፍቅር ብንኖር ነው የሚሻሉ። እውነት ነው፣ እውነት ነው፣ እውነት ነው። እንግዲህ መቼም አካባቢያችን እኮ የሚታወቀው በመደጋገፉ ነው፣ አንድ በመሆኑ አይደለም እንዴ? እውነት ነው። አዎ፣ ከዚህ በፊት አሁን እንደዚህ አይነት ነገር እኮ አጋጥሞን ፈተኑ እናውቃለን። አዎ

ባለፈው አሁን አልቀጠጥቶበት በሬ የሞተበት ሰው ማን ነበር? ማን ነበር? ጋሻደ። አሁን የጋሻደም በሬ አጉል ሰዓት ላይ እርሻ ሰዓት ላይ አልቀጠጥቶ ሞተበት። አው ግን በሬው ስለሞተ እርሻው ጾሙን አላደረም። ልጆቹም ደግሞ ሳያርስ ቀርሶ በራብ አልሞቱበትም አይደለም። ሁላችንም ሁላችንም ምንድን ነው ያደረግነው? በሬ ያለው በሬውን።

ጉልበት ያለውም ደግሞ ጉልበቱን ሰጥቶ እርሻውም እንዲታረስ ቆንጆ አዝመራም እንዲያመር ታድርገነዋል። አዎ ስጋውንም ደግሞ በሬው ከመብከቱ በፊት ተቃርጠን ሌላ በሬ ተጨማሪ እንዲገዛለ ታድርገናለን። ይሄ መተባበራችን ሳለ አሁን ታዲያ እንደዚህ አይነት መሃላችን ሰይጣን ገብቶ ሲያታጨን እንዴት አንነቃም ጎበዝ? አያይ አቶ ይመር፣

እንግዲህ ያንተም ልጅህ በሬውን እንዴት እንደገዛው እናውቃለን። ልጅህ በረሃ ለበረሃ ተንከራታ እንደገዛችሁ እናውቃለን። በሙሉ አካል የሰደብናት ልጅህ አሁን ያው የሰው እርዳታ ያስፈልጋታል እናውቃለን። ለእሷም ደግሞ አሉላት እህቶቿ፣ እናቶቿ አሉላት። የሚያስፈልግ ከሆነ ይረዱሃል። አትጨናለ

አዎ አላህ ይማራት። እሷ አሜን። አላህ ያሽራ። አሜን። አላህ ያሽራ። እንግዲህ ምንድነው የሚሆነው? ከዛ ባለፈ በሬህም ወጌሻ እንዲያየውና ሕክምናም ካስፈለገው በዘመናዊ ሕክምና እንዲታይልህ እናደርጋለን። አዎ መሬት ደግሞ በሬው ካልዳረሰ

ሁላችንም በሮቻችንን አዋተን ጉልበታችንን አዋተን መሬትህ ይታረስልሃል፣ ታረሳለህ። ይሄ ነው እንግዲህ ያንተ ውሳኔ። አዎ በዚህ ነው የምንጨርሰው ያለ አቶ ሰይ። ያንተ ደግሞ አይ መሬቴ ተገፍቶብኛል እምትል ከሆነ መሬትህ አንቲ አይቶት ባለሙያ፣ ካስፈለገው ባለሙያ መጥቶ ለክቶት መሬት

ወደ ነበረበት እንዲመለስ ይሆናል ማለት ነው። ስለዚህ ሁለታችሁም ይህንን አጉልልክ ውስጥ መግባት ትታችሁ ልጆቻችሁን ተቆጡ አሁን ጊዜው እኮ የሮመዳን እኮ ጊዜ ነው። አልሐምዲሊላ ይቻኖር ደግሞ ሰይጣን የሚታስርባት ሰዓት እኮ እንደገና፣ እኔ ቤት አፍጥር እናንተ ቤት ላፍጥር ማለት ሲገባችሁ በዚህ ሰዓት ደጋ ስለዚህ

አንድነታችሁ ፍቅራችሁን ነው እኛ የምንፈልገው አይደለም። ስለዚህ ወደ እርቁ እንድትመጡ ነው የምንፈልገው ነው ይ

አገራማን ይሁን በላው ተብሪድ ይሁን ይሁን ይሆን ይሁን ይሁን የተንታሸፈልስ መቅደል አሸጎዶ ሸጎዶ የጊንባው ወረኛ የቦረናው ደገር የገታው ሸህዬ መርስ አባ ገትየ ግሸን ደብረ ከርቤል አስታላሌ በላምዱየ ጅላሌ ጊዮርጊስ ተክልየ

መማጠኛቸው ነው። ለእስላም ለክርስቲያን ለሁሉም ወሎዬ የእነሱ ከራማ ይጠብቀን ይጠብቃችሁ። ክስክስ ይልቀብልን፣ ሙግ ይልቀልልን፣ የተዋሰበን ያፍታታልን፣ አቡራን ይስበርልን፣ ሰንሰለትን ይፍታልን፣ ያደፈን ያጥራልን፣ ሸረኛን ሸረረኛን ሟርተኛን ድግምተኛን